ቆንጆ ነው። አሁን ሀሳቦችን እያመነጨን ያው እንዴት ይሁን ምናምን የሚለውን ነገር ከጓደኞች ጋር ሀሳብ እየተለዋወጥ ነው እየጻፍን ነው ያለ ነው። ቆንጆ ወደት ላይ ነው ያለው አሁን። ማንም የገድበን የለም፣ የሚያስጨንቀን የለም። የራሳችን ሀሳብ በነጻ እየገለጽ ነው ያለ ነው። አንገበን በነጻነት ነው የምንወያየው አሁን። አንድ የሚቀረንም ነገር የለም። እነሱም በግልጽ አድርገው ደርድረው አምጥተውታል። እኛም ደግሞ የምናልፈውም ወይም የምንተው ነገር የለንም። አሁን እኛ በምንወያይበት ማለት ነው። የሚቀር ነገር የለም። ሁሏንም ፍንት ዋርገና አውጥተን ነው የምንመካከረው። እ ቀጣይም ደግሞ ድሉ ደርሶን እዛም የሚሄድ ሰው ደግሞ እንደዚሁ ተከራክሮ ተወጫጭቆ በቃ ወደ አንድነታችን እንደምንመለስ ጥያቄያችን እንድሚመለስ አድርጎ የሚመጣ ሰው ነው። አሁን የምንልከው ነው። ሌላ ትተህ በቋንቋችን እንድንወያይ ማለት ልዩ ዞን እነኛ ኦሮሞ ብሔረሰብ ዞን ልዩ ዞን ቁጭ ብለን ቋንቋችንን በቋንቋችን እንድንወያይ ተደርጓል። አሁን ስንወያይም በጣም በነጻነት ነው። እንደዚህ አትበሉ እንደዚህ በሉ ብሎ የሚል የለም። በነጻነት ሀገርን እንዳን በሚል ስሜት ሁሉም ውስጥ ሁሉም ሴት እናት ውስጥ ችግር ስላለ ያንን ችግር አውጥተን በደንብ እየተወያየን ነው። ውጤት የሚመጣው በጠረጴዛ ዙሪያ ስትወያየ ነው። በጠረጴዛ ዙሪያ ስትወያይ ስትመካከል አንተ እኔ ማላቀውን ሀሳብ አንተ ታመጣለህ፣ አንተ የማታውቀውን እኔ አመጣለሁ። እናጫምቃለን፣ ወደ ውጤት እንደርሳለን። ግን እኔ ብቻ ከሆንኩ አሁን አንድ ሰው ጋር ልጣላ፣ ልናደድ፣ በቃ ያን ሰውዬ መግደል አለብኝ ብዬ ሄዳለሁ አይደል? ግን ሌላው አገን ካለ ተይ ይለኛል። ለዛ ነው እንድንሰባሰብ የተደረገው። ለዛ ነው ሀሳብ ለሀሳብ እንድንለዋወጥ የተደረገው። ሌላ ምንም ነገር የለም። ግን አሁንም ቢሆን የወሰን ጥያቄም ሆነ የምንም ጥያቄ የማንነትም ጥያቄ የሆነ የሚመለሰው በጠረጴዛ ዙሪያ በምክክር ካልሆነ በስተቀር በመጓባ ካልሆነ በስተቀር በትጥቅ ትግል ለውጥ አይመጣም። ለውጥ የሚመጣው በመመካከር በመዋየት የጋራ ችግሮችን ቀርቦ በመፍታት ብቻ ነው ለውጥ የሚመጣው። መንግስትም እንደ መንግስት ለአማራ ሕዝብ ከታሰበ ለአማራ ሕዝብ ከተባለ የአማራን መብት እናስከብራለን ከተባለ ሁሉም ወደ ወደዚህ ምክክር መድረክ ውስጥ መጥቶ መወያየትና ችግሩ መፍታት ያስፈልጋል። ይህም አሁኑ ነው። ከተገኘ ግን የሚያጋጥመን ችግር ወደፊት ውድመት፣ እርስ በርሳችን መበላላት፣ እርስ በርሳችን መጠፋፋት ካልሆነ በስተቀር የሚመጣ ለውጥ የለም። በትግል በአሁኑ ሰዓት በአንደኛው ክፍለ ዘመን በትግል የሚመጣ ለውጥ የለም። በጦርነት የሚመጣ ለውጥ የለም። የሚመጣው በምክክር ስለሆነ ማለት ነው። ምክክር ከሆነ ግን አሸናፊ እና ተሸናፊ የሌለበት ሁኔታ ስለሆነ ሁሉም አሸናፊ በሆነበት ሰላም ማምጣት ይቻላል። ሰው በወኪሉ አማካኝነት ወይም በሚወክለው ሰው ቀርቦ መነጋገር ተስማምቶ ወደ አንድ ኢትዮጵያ ማምጣት ይቻላል። እሱ እናምንበታለሁ። እኔ መነጋገር መነጋገር ካለ መወያየት ካለ የተበላሸው አካል ይስተካከላል የሚል የራሴ ግምት ስላለ የእኔና የሌላው አካል ሀሳብ አንድ ላይ ሆን ይችላል። ይሄ ደግሞ ሲደመር ውበታችን ነው የሚሆነው። የኔ የኔ የተለየ ሀሳብ የአንድ ወንድሜ የተለየ ሀሳብ ተደምሮ ለኛ ብርቃችን ነው። ይሄ ደግሞ አገር ኢትዮጵያ እንደ ኢትዮጵያነት እየተሸጋገር ነው የመጣንበት ባህላችን ነው እሱ መዳበር አለበት። የኔ ሀሳብ ካልሆነ የኔ ሀሳብ ካልሆነ የሌላ አይሆንም ብዬ እኔ የምቃወምበት አይደለም። አገራዊ ምክክር ኮሚሽኑ እሱን ይመልሳል ብለን ነው እኛም ተስፋ የጣንበት። የተለያየ የተለያየ ፍላጎት ያለው ኃይል አለ። እሱ ኃይል ወንድሙን ከመግደል የራሱ መሰረተ ልማት አጥፍቶ ከመጎዳት ተመልሶ ሁሉንም ሐሳብ የተለያየን ሀሳብ በጠረም በጠረጴዛ ዙሪያ እንዲያመጣ ነው እኔ ተስፋ የምጥልበት ማለት ነው። ውያየታችን የምንወዳቸውን ወንድሞቻችንን ምሁራንን አዋቂዎችን ለሀገር ይጠቅማሉ ተቀማሉ የሚሉትና የምንላቸውን ሰዎች ያሳጥቶናል፣ አለመምከራችን፣ አለመወያየታችን። ስለዚህ አሁንም ደግሞ ያሉትን ወንድሞች እንዳናጣ ይህ ምክር ቀጥሎ እየተወያየና እየተመካከርን ሀገራችንን ኢትዮጵያ ልንጠብቃት ይገባል። አንድ አገርን እናደን አገርና ቁም በጦርነት ልጆችን፣ ወንድሞቻችንን፣ ልጆቻችንን፣ ባሎቻችንን ያጣ ነው እና ይበቃል። ከዚህ በኋላ ወደ እርቅና ወደ አንድነት፣ ወደ ሰላም እንጣል። ሰላም ካለ ሰው ሰርቶ ይበላል፣ ወጥቶ ይገባል። አዎ የታመመ ይታከማል፣ የሞተ ይቀበራል። ሰላሙ ይሄ ብዙ ነገር አለው። ጠው ግን ይህን ሁሉ የሚያወድም ስለሆነ ጠው አሁንም እና ጦርነቱ ቢያቆም የተመረጠ ነው እላለሁኝ።